በሀገር እድገት ውስጥ የማህበራዊ ፍትህ እንዲሰፍንና ብሔራዊ ጥቅም እንዲረጋገጥ ከሚያስችሉ ልምምዶች መካከል የዲሞክራሲያዊ ስርዓት ልምምድን ማሳደግ የሚያስችል የተግባር ስርዓት ወሳኝ ነው። በተለይ እንደ ኢትዮጵያ ብዝሃማንነትና ህዝብ ባለበት ሀገር ደግሞ የዲሞክራሲ ስርዓትን ዕውን ማድረግ የሚፈለገውን ህብረብሔራዊ አንድነት ለማረጋገጥና የሀገርን ጥቅም ለማስጠበቅ ያስችላል። የዲሞክራሲያዊ ልምምድ መገለጫ ከሆኑ ስራዎች መካከል ደግሞ አንዱ ምርጫ ሲሆን ኢትዮጵያ በተለይ በስድስተኛው ሀገራዊ ምርጫ ዲሞክራሲ የሰፈነበት የምርጫ ስርዓትን ተግባራዊ አድርጋለች። በሰባተኛው ሀገራዊ ምርጫም ቢሆን ማሻልና ቴክኖሎጂን መሰረት ያደረገ የዴሞክራሲያዊ የምርጫ ሂደት እንዲኖር ለማድረግ እየተሰራ መሆኑን ከሰሞኑ በሚዲያ ማብራሪያ የሰጡት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተናግረው ነበር። ምርጫን ዲሞክራሲያዊ ማድረግ ዲሞክራሲያዊ ስርዓት ለመገንባት ያለንን ፍላጎት የምንከውንበት መንገድ ነው። ባለፈው ምርጫ እስካሁን በኢትዮጵያ ታሪክ ከነበረው የተሻለ ምርጫ ለማድረግ ጥረት ተደርጓል። አሁን ደግሞ ምርጫ ቦርድ ዘመናዊ ቴክኖሎጂ ለመታጠቅ ሙከራ እያደረገ ነው። ራሱን እንደ ተቋም እያሳደገ ነው። ከአምናው የተሻለ ከባለፈው ምርጫ የተሻለ ምርጫ በሰባተኛው አገራዊ ምርጫ ይደረጋል ቤት ተስፋ አደርጋለሁ። ይህን የጠቅላይ ሚኒስትሩን ሀሳብ በተግባር የሚያረጋግጠውን ስራ ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሞኑ ይፋ ያደረገ ሲሆን ቦርዱ ይፋ ያደረገው ስርዓት ቴክኖሎጂን መሰረት ያደረገ የምርጫ አስተዳደር ስርዓት ነው። ቴክኖሎጂን መሰረት ያደረገው ይህ የምርጫ ሂደት ደግሞ መራጩም ሆነ እጩዎች ባሉበት ሆነው በእጅ ስልካቸው የሚመዘገቡበትን እድል ይዞ መጥቷል። ሰው በቤቱ ቁጭ ብሎ በሞባይሉ ተጠቅሞ እንደ መራጭ መመዝገብ ይችላል። ምርጫ ጣቢያ ድረስ መሄድ የለበትም፣ በሰልፍ ጊዜው ማባከን የለበትም። ውጣውረዱን ሁሉ የሚያስቀር በመሆኑ በተለይም መራጩን በከፍተኛ ሁኔታ የሚያግዝ ነው ብለን እናስባለን። በሌላ በኩል ደግሞ የእጮችን ምዝገባ በዚሁ ደረጃ ወደዚህ ቴክኖሎጂ ተሸጋግሯል። እንደምታስታውሱት በስድስተኛው ሀገራዊ ምርጫ እጮች በምርጫ ክልል ደረጃ ምርጫ ቦርድ ባዘጋጃቸው የአይቲ ሰራተኞችና ላፕቶፕ ተይዞ ነበረ እጩዎች የሚመዘገቡት በአሁኑ ጊዜ ግን እጩዎች ባሉበት ቦታ ሆነው በቢሮቸው፣ በቤታቸው በሚዘረግላቸው ሲስተም ተጠቅመው እንደ እጩ ራሳቸውን ያስመዘግባሉ። ዲሞክራሲን በማዳበርና ምርጫን ፍትሐዊ በሆነ መንገድ ለማከናወን በሚያግዘው ቴክኖሎጂን መሰረት ባደረገው የምዝገባ ሂደት ላይ ከዚህ ቀደም በእጩዎች ምዝገባ ሂደቱ ወቅት የሚያጋጥመውን የመረጃ መፋለስና ስህተቶች የሚቆጥብ ስርዓትም እየዘረጋ ይገኛል። የሚመጡትን ስህተቶች በትክክል ለማረም ያስችላል። ምክንያቱም ራሱ የፖለቲካ ፓርቲው ካንዲዴቱን ቁጭ ብሎ የሚመዘግብ በመሆኑ ምርጫ አስፈጻሚው አሳስቶ መዘገበብኝ እንኳ የሚል ነገር ሊፈጠር አይችልም። በትክክል ዳታቸውን እያጠሩ ፓርቲዎች እንዲመዘግቡ ይረዳል። በግላቸው የሚወዳደሩ ምጮች ባሉበት ስፍራ ሆነው ቦርዱ የሚልከውን መተግበሪያ ዳውንሎድ አድርገው እነሱም ባሉበት ስፍራ እስከ ምርጫ ቦርድ ድረስ በመምጣት ወይም እስከ ምርጫ ክልል ድረስ በመሄድ አይደለም ይሄንን ምዝጋ የሚያደርጉ። ስለዚህ ከዚህ አንጻር ከጊዜ፣ ከገንዘብ፣ ከጉልበት በጣም ከፍተኛ በሆነ ነገር የሚቆጥብ ነው። የምርጫው ሂደት ስኬታማ እንዲሆን በማድረግ የዳበረ ዲሞክራሲን ለማስፈን እንዲቻል ከምርጫ ቦርድ ባለፈ ሁሉም ዜጋና በምርጫው የሚሳተፉ የተለያዩ የፖለቲካ ፓርቲዎች ሚናም ቀላል አይደለም። መንግስት የተደላደለና ምቹ የምርጫ ሂደት እንዲኖር ለማስቻል ቁርጠኛ ሆኖ እንደሚሰራ ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። ነገር ግን የእኛ ቁርጠኛ መሆን ብቻ ሂደቱን ስኬታማ ስለማያደርገው ሁሉም የተፎካካሪ ፓርቲዎች በምርጫ ውስጥ ጉልህ አስተዋጽኦ ለማድረግ መሳተፍ ይኖርባቸዋል ማለታቸውም ይታወሳል። በእኛ በኩል የተሳካ ዴሞክራሲያዊ ምርጫ ለማድረግ ማክሲመም ጥረት እናደርጋለን። ይሄ ምርጫ በመንግስት ጥረት ብቻ ግን አይሳካ። ፖለቲከኞች በዚያ መድረክ ውስጥ ሀሳባቸውን ሽጦ ለመወዳደር ዝግጁ መሆን አለባቸው። ብቻችንን ተወዳድረን ብቻችንን ቆመን ዴሞክራሲያዊነትን ለመለካት እንቸገራለን። በሌላ መንገድ ደግሞ ፖለቲከኛ ሆኖ ለመወዳደር ፈቃደኛ ለሆ ፖለቲከኛ ነኝ፣ ፓርቲ ነኝ ግን አልወዳደርም ደግሞ ማለት ልክ ባህር ዳር ቆሞ ወንዝ ዳር ቆሞ ውጭ ሆኖ ዋና እንደ መዋኘት ማለት ነው። ዋና ለመዋኘት መግባት ያስፈልጋል ውሃ ውስጥ። ውሃው ሳይነካ ውሃውን ሳናም ዋና የሚባል ነገር የለምና ፖለቲካል ፓርቲ ከሆን ፖለቲካል አኒማል ከሆን ፖለቲካል ሰው ከሆን የምንለካበት አንዱ መንገድ በምርጫ ተወዳድረን በማሸነፍ ይሁንታ ስናገኝ መንግስት በመሆን ደግሞ ያየገባነውን ቃል መተግበር ነው። ለዚያም ተፋላሚ ተቃዋሚ ተከራካሪ ተፎካካሪ ፓርቲዎች ማሰብ ይኖርባቸዋል። ይህን ሀሳብ መሰረት አድርጎ ፋና ቴሌቪዥን ያነጋገራቸው የተለያዩ ተፎካካሪ ፓርቲዎችም በሰባተኛው ሀገራዊ ምርጫ ንቁ ተሳታፊ ለመሆን የተለያዩ ስራዎች ላይ እንደሚገኙ ሀሳባቸውን አካፍሎናል። የተቻለውን ያህል ጥረት እያደረግን ነው። በስድስተኛ ሀገራዊ ምርጫ ወቅትም በሁሉም ምርጫ ክልሎች አሟልተን እጩዎችን አቅርበን ነበረ። አጋጣሚ ሆነ እንግዲህ የመመረጥ እድል አላገኘንም። አሁንም በሁሉም የምርጫ ክልሎች እጮችን ለማቅረብ ቅድመ ዝግጅት እያደረግን ነው። በእርግጥ እንደ ብልጽግና ፓርቲ የተደላደለ ሜዳ የለንም። የኢኮኖሚ ችግር አለ፣ ሌሎች የመገናኛ ችግሮች ይኖራሉ። እነዚያን ደግሞ አልፈን በሁሉም ምርጫ ክልልና ምርጫ ጣቢያዎች እንወዳደራለን ብዬ ይገምታለሁ። ዝግጅትም እያደረግን ነው። አሁን በምን አይነት መልኩ ነው መቅረብ ያለብን? እጩዎችን ካሁን ጀምሮ መመልመል ጀምረናል። ሁለተኛ የፋይናንስ እጥረት ገጥሞን ነው እንጂ ለስራ አስፈጻሚ፣ ለማዕከላዊ ኮሚቴ፣ በየወረዳው ላሉ ስራ አስፈጻሚ አካላት በቀጣዩ ምርጫ ዙሪያ ምን ዝግጅት መደረግ አለበት የሚለውንም ስልጠና ለመስጠት እየተዘጋጀን ነው። ዙሮ ዙሮ በሜንታሊ ሬዲ የሞድ አዝማሚያዎች አሉ። የአቅማችን እየሰራን ነው። ፕሮግራማችን ወደ ህዝቡ ወደ ታች ወርደን እያሳመንን ነው፣ እያሰረጽን ነው። አባላዎች እያፈርምና እያፈራን ነው። ራሳችንም እዚህ በተደጋጋሚ ስለ መጪው ምርጫ ስልጠና እየወሰድን ነው ራሳችን እየተዘጋጀን ዲሞክራሲያዊ ስርዓትን የተከተለ ምርጫ ማድረግ ደግሞ ኢትዮጵያ እስካሁን ከጀመረቻቸው ሀገርን የማጽናትና የማሳደግ ስራዎች ጋር ተዳምረውም መጪው ጊዜ የኢትዮጵያ እድገት ማረጋገጫ ነው። በተግባር የሚገለጥ የምርጫ ስርዓት ይሆናል። የተሻለ ፓርላማ ይፈጠራል። የተሻሉ ሀሳቦች ይንሸራሸራሉ። የተሻለ የፖለቲካል ካልቸር የተፈጠረ ይሄዳል ብዬ ተስፋ አደርጋለሁ። ኢንክሉሲቭ ናሽናል ዲያሎጉ አለ፣ የሰላሙ ላይ የመጣ ለውጥ አለ፣ የኢኮኖሚክ እድገቱ አለ እና ጉዳዮች መልክ እየያዙ የተሻለ ሰብሰብ ብለን ኢትዮጵያን የምናለጸግበት መሰረታዊ ችግሮቿን፣ የምንፈታበት ትላልቅ ስብራቶቿን የምንፈታበት ዘመን እንደሚሆን ነው የምንጠብቀው ነው።